ሰላም፣ ጤና ይስጥልን። ንጉስ ራያ ዩቲዩብ ተከታዮች እንደምንከርማችኋን ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ እላለሁኝ። ዛሬ አዲስ ነገር ይዤ መጥቻለሁኝ። እንግዲህ ውዷ ባለቤቴን የሆነ ነገር ልሰራት አስብያለሁኝ። እሱ ምንድን ነው ካላችሁኝ፣ በስሟ ጠርቻት አላውቅም እና በስሟ ጠርቻት ሰለም አላውቅም። ዛሬ ስሟን እጠራታለሁ። አጋጣሚ የለችም እሷ ስሟን ስጠራት ምን አይነት ስሜት ይሰማታል፣ ወይም ደግሞ ምን ልትለኝ ትችላለች የሚለውን ነገር አብረን የምንከታተል ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ ሸር፣ ኮሜንት እንዲሁም ሳብስክራይብ በማድረግ አበረታቱን። እሷ አሁን ወጥታለች፣ ትመጣ ካሜራውን አዞረዋለሁ። እሷ እንትንም እንደምንል አታቅም። ቀረጻ ከጀም ማለት የምንሰራው ቪዲዮ አለ ብያታለሁ፣ ግን የምንሰራው በዚህ መልኩ አይመስላትም። ስለዚህ የምናየው ምንድን ነው? ሁሉንም ነገር የምናየውናን ማለት ነው እንግዲህ የምትለውን ምትናደዳለች፣ አትናደድም የሚለውን ነገር እሱን እናየዋለን ማለት ነው። ስለዚህ ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱን። ኮሜንት ላይ ያላችሁን ሀሳብ አስተያየት ጻፉልን። እንወዳችኋለን። መቅደስ ነይማ! መቅደስ ነይ እስቲ ነይ እንጂ፣ ፈልጌሽ ነው። አ ሰው ዘክ መቅደስ አይደለም እንደ ስምሽ ነው አይደለም ነው እርግጠኛ ነሽ? ከልብሽ ነው። ለምንድን ነው እናት መቅደስ ነው ስምሽ፣ አይደለም? ታዲያ ለምንድነው በስሜ የምጠራኝ? መቅደስ አይደለም እንደ ስምሽ። ኮሜንት ላይ ከዚህ በኋላ ውዷ ባለቤቴ እያልክ እንዳትጽፍ ይሄ የተከታዮችን ሐሳብ የማክበር ግዴታ አለብኝ። አክቹዋለሁ፣ እውነታው ማለት ነው። አይደለም እንደዛ ሳይሆን እነሱ የሚጽፉልኝን ነገር እኔ ግዴታ ከዚህ በኋላ ተግባራዊ ላደርገው። ወሰኛ ነው ንጉስ እኔንማ እንድትይኝ አልፈልግም። እኔን እንድትይኝ አልፈልግም። ግን ያንቺ ስም አሁን መቅደስ ነው አይደለም የሚለው ብቻ ስምሽ መቅደስ ነው። ስለዚህ ከዚህ በኋላ መቅደስ እያልኩ በጣና ሽ ይከፋሻል? አንተ ያልከውን ሁሉንም እንበል ነው ግን እንደዛ እኮ አይባልም። እውነት ለመናገር ነስ ከፍ ሻል አልከፋሽም

ተመካቾቻችን እዚህ ጋር ማለት ነው የምትመለከቷት፣ ከዚህ በኋላ ውዱ ባለቤቴ እያልኩ እንዳጠራት ብላችሁኛል። ስለዚህ መቅደስ ብዬ ነው መጠራት ከዚህ በኋላ ትክክለኛ ስማ መቅደስ ነው። ስለዚህ ውዷ ባለቤቴ ማለትም መቅደስማ ለውጥ አይበላም መቅደስ ብዬ መጠራሽ ችግር አለ። ስለዚህ ብለት ብለት ጥራኝ ብለሽ ተራሽሽ ተራሽሽ ተራሽሽ አይ ነው ነው። ስሟን ብቻ ጥራ ተብያለሁ። ግን እሷ አኩርፋለች። አሁን በነገራችን ላይ ማለት ነው ምንድን ነው ያኮረፍው? የእውነት አኩርፈሻል? እሺ ምን ችግር አለው አሁን መቅደስ ብሎ መጠራት? ምንም። ስለዚህ አንተ መቅደስ ብለህ ነው የጠራኸኝ። ስለዚህ እኔም ንጉሥ ብዬ ልጥራህ ነው ማለት ልትጣል? ሊፈልገሽ ነው ማለት ነው። አይ ምንጭ ኮሜንት። እሺ ከዚህ በኋላ ንጉስ ብለሽ ጥሪው ብለው ኮሜንት ካደረጉ እኔም ከዚህ በኋላ ንጉስ ብለሽ እጠሪኛለሽ። እኔ ግን እንደዛ እንድትይኝ አልፈልግም። ኮሜንት ካደረጉ እሺ ብይሻለሁ። ንጉስ ብለህ እጥራት ካሉኝ ማለት ነው። ካላሉኝ ግን መቅደስ ነው የምጠራሽ። ማለት እኔ እጠራሻለሁ። አንቺ ግን ማን ብለሽ ነው የምጠሪኝ አንቺ? አይደለም። ለምን እንደዛ ታያለሽ? ነይ እንጂ። ቆይ እ ለምንድነው መቅደስ ብዬ ስለጠራሁሽ ቤት ነው የምታቃጥዪው? እ አይ መቅደስ ብለሽ መቅደስ ብዬ ጠራሁሽ። ስለዚህ ቤቱ ታዲያ ለምን ይቃጠላል? ይሄ ብቻሽ ነው ለቤትሽ? አይ እንደዛ መባል የለበትም ስለዚህ መቅደስ ብዬ ስለጠራሁሽ ብቻሽ ነው ቤትሽ። አይ ግን እንደዛ መሆን የለበትም። አለበት። ታዲያ ምን እያደረግሽ ነው አሁን? እንግዲህ ተመልካቾቻችን፣ እንደምታዩት ታናዳለች። ይሄ ምንድነው? እሱ ምንድነው ሚባለው? ንዴቴ በዚህ ቢበርድልኝ እያለች ይመስለኛልና፣ እስቲ ለማንኛውም አስተያየታችሁን ጻፉልን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ አበረታቱ።